የአቦል ዜና ቤተሰቦች ዛሬም ለእናንተ ይሆናሉ ያላቸው መረጃዎች ይዘናል። በቅድሚያ ምርሶቹ እናስደምጣቸዋለን። አዳዲሶቹ ኮንዶሚኒየሞች በጥራት መገንባታቸው ተገለጸም። የውጭ አገር ዜጎች በኢትዮጵያ የመኖሪያ ቤት ባለቤት መሆን የሚችሉበት አዋጅ ጸደቀም። ክልሎች ንብረት ታክስም ሙሉ ለሙሉ ተግባራዊ ማድረግ ይጀምራሉ ተባለም። የትግራይ ክልል ታጣቂዎች ወደ እርስ በርስ ግጭት ሊያመሩ ነው ተባለም። በምንዛሬ ተመን ለውጥ ምክንያት የኢትዮጵያ የዕዳ ክፍያ ጫና እንደሚጨምር ተገለጸም። የፌዴራል ፖሊስ ከ5600 በላይ ሰዎችን ማሰሩን ገለጸ። የአሜሪካ መንግስት ዓለምን የሚያስደነግጥ ውሳኔ ይፋ አደረገ። እንዲሁም በጦርነት ውስጥ የምትገኘው ዩክሬን በኢራን ላይ ስለጣለችው ማዕቀብ እንነግራችኋለን። አብራችሁን ቆዩ። ሰላም ጤና ይስጥልን። ይህ አቦል ዜና ነው። ክቡራን አድማጭ ተመልካቾቻችን ሰላማችሁ ይብዛ የጤና ፍቅር ደስታ በእያንዳንዳችሁ ጎጆ ይግባ። ትኩስ ትኩሱን እፍታፍታውን ለእናንተ ለተከበራችሁት ይዘን መጥተናል። ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ አጣጥሙልን ለወዳጅ ዘመድም አጋሩልን፣ እናመሰግናለን። በምንዛሪ ተመን ለውጥ ምክንያት የኢትዮጵያ የዕዳ ክፍያ ጫና እንደሚጨምር ተገለጸም። ኢትዮጵያ ከ3.5 ቢሊዮን ዶላር በላይ የዕዳ ፎይታ እንድታገኝ የሚያስችላትን የዕዳ ሽግሽግ ድርድር በቅርቡ ካጠናቀቀች በኋላም በሚቀጥለው በጀት ዓመት የሚጀምረው የዕዳ ክፍያ ግን አዲስ ፈተና ይዞ እንደሚመጣ የገንዘብ ሚኒስተር አቶ አህመድ ሺዴ አስታውቀዋል። ሚኒስተሩ ትላንት ለሕዝብ ተወካዮች ምክር ቤት እንደገለጹት ምንም እንኳን ዕዳው በዶላር መጠን ቢቀንስም በምንዛሪ ተመና ኤክስቼንጅ ሬት ለውጥ ምክንያት በብር የሚከፈለው መጠን በከፍተኛ ሁኔታ ይጨምራል። ሚኒስትሩ ምንም እንኳን በዶላር ደረጃ የዕዳ ፎይታ ቢገኝም በብር ሲሰላ የሚከፈለው መጠን ይጨምራል ብለዋል። ይህ የገንዘብ ምንዛሬ ለውጥ የሚያስከትለው ጭማሪ ከዕዳ ክፍያዎችና ከማህበራዊ ድጎማዎች ጋር ተደምሮ ከመደበኛ በጀት ውስጥ ከ50 በመቶ በላይ የሚሆነውን ይሸፍናል ተብሎ ይጠበቃል። ይህ ሁኔታ መንግስት ከቀድሞ ጊዜ በተለየ መልኩ ከፍተኛ የሆነ የውጭ ኃላፊነት እንዲሸከም ያስገድደዋል። ሚኒስትሩ ይህንን ጭማሪ ያስከተለው የአገሪቱ የማክሮ ኢኮኖሚ ማሻሻያ መሆኑን ገልጸዋል። የዘርፉ ባለሙያዎች በበኩላቸው ቸው መንግስት በኢኮኖሚ ማረጋጋት ላይ ያተኮሩ ማሻሻያዎችን እያደረገ ቢሆንም የገንዘብ ምንዛሬ ተመለውጥ የሚያስከትለው የዋጋ ንረትና የበጀት ጫና አሁን ባለው የኢኮኖሚ ምህዳር ውስጥ አዳዲስ ፈተናዎችን ይዞ እንደሚመጣ በተደጋጋሚ መናገራቸው ይታወቃል። የትግራይ ክልል ታጣቂዎች ወደ እርስ በርስ ግጭት ሊያመሩ ነው ተባለም። የህወሓት ክፍፍልን ተከትሎ ለሁለት የተከፈሉት የትግራይ ክልል ታጣቂዎች ወደ እርስ በርስ ግጭት ሊያመሩ ነው የሚል ከፍተኛ ስጋት መፈጠሩን በትግራይ በተቃዋሚነት የሚንቀሳቀሰው ሳልሳይ ወያኔ ትግራይ አሳሰበም። ሊፈጠር የሚችለውን ቀውስ ለማስቀረትም በትግራይ ሁሉን አካታች ብሔራዊ ውይይት እንዲደረግ ፓርቲው ጥሪ አቅርቧል። የትግራይ ኃይሎች ወታደራዊ መኮንኖች ባለፈው ጥር 15 ቀን 2017 ዓ.ም ለአንዱ የህወሀት ክንፍ ያጋደለ የተባለለትን የአቋም መግለጫ በማንጸባረጋቸው ማለታቸውም በትግራይ ኃይሎች መካከል መከፋፈሎች መፈጠራቸው ይነሳል። ይህ ደግሞ የትግራይ ኃይሎች ከፍተኛ አዛዦች ያሉበት ሌላ ታጣቂ ኃይል እንዲፈጠር ምክንያት መሆኑ ተነግሯል። በአፋርና ትግራይ አዋሳኝ አካባቢዎች ለወራት የቆየው ይህ አዲስ ኃይል ወደ ትግራይ ክልል መንቀሳቀሱን መረጃዎች ያመለክታሉ። አዲሱ ኃይል እዚያው ትግራይ ከሚገኘው ነባሩ ኃይል ጋር የእርስ በርስ ግጭት እንዳይገጥም የሚል ስጋት በበርካታዎች ዘንድ ተፈጥሯል ተብሏል። የውጭ ሀገራት ዜጎች በኢትዮጵያ የመኖሪያ ቤት ባለቤት መሆን የሚችሉበት አዋጅ ጸደቀም። የሕዝብ ተወካዮች ምክር ቤት ትላንት ባካሄደው መደበኛ ስብሰባ የውጭ ሀገር ዜጎች በኢትዮጵያ የመኖሪያ ቤት ባለቤት መሆን የሚችሉበትን አዋጅ አጽድቋል። ከዚህ ቀደም የውጭ ዜጎች በኢትዮጵያ የማይንቀሳቀስ ንብረት ባለቤት እንዲሆኑ የሚፈቅደው ረቂቅ አዋጅ ስያሜ የውጭ ዜጎች የመኖሪያ ቤት ባለቤት የሚሆኑበት አዋጅ ወደሚል ስያሜ ተቀይሮ ነው የጸደቀው። የህዝብ ተወካዮች ምክር ቤት ባካሄደው መደበኛ ስብሰባው በአዋጁ ላይ ከተወያየ በኋላ በአራት ድምፅ ተአቅቦ በአብላጫ ድምፅ የውጭ ዜጎች የመኖሪያ ቤት ባለቤት የሚሆኑበት ረቂቅ አዋጅን አጽድቋል። አዋጁ በኢትዮጵያ የውጭ ምንዛሬ ግኝትን ለማሳደግ፣ የሪል ስቴት ዘርፉን ለማነቃቃት፣ የውጭ ቀጥታ ኢንቨስትመንትን ለመሳብ፣ ዲፕሎማሲን ለማጠናከርና ሌሎች ጥቅሞች እንዳሉትም ተገልጿል። ክልሎች ንብረት ታክስ ሙሉ ለሙሉ ተግባራዊ ማድረግ ይጀምራሉ ተባለም። የገንዘብ ሚኒስቴር አህመድ ሺዴ በሚቀጥለው በጀት ዓመት ክልሎች የንብረት ታክስን ሙሉ ለሙሉ ተግባራዊ ማድረግ ይጀምራሉ ብለዋል። አቶ አህመድ ሺዴ በህዝብ ተወካዮች ምክር ቤት አራተኛ ዓመት የሥራ ዘመን 41ኛ መደበኛ ስብሰባ ላይ ተገኝተው በፌዴራል መንግስት የ2018 ረቂቅ በጀት ላይ ከምክር ቤቱ አባላት ለተነሱ ጥያቄዎች ምላሽና ማብራሪያ ሰጥተዋል። ከዚህ በፊት ባልተለመደ መልኩ እዳ እየከፈለ የሚገኘው መንግስት በሚሰጣቸው አገልግሎቶች ገቢ እያገኘ መምጣቱን ገልጸውም ገቢ የማያስገኝ አገልግሎት አክሳሪ ነው ብለዋል። በአዲስ አበባ የንብረት ታክስ ክፍያ ተግባራዊ መደረጉን በማስታወስ በሚቀጥለው በጀት ዓመት የንብረት ታክስ በክልሎች ሙሉ ለሙሉ ተግባራዊ መደረግ ይጀምራል ነው ያሉት። አዲስ መንገዶችን ለመስራት በበቂ ሁኔታ ጥናት ማድረግ ያስፈልጋል ያሉት አቶ አህመድ ባለፉት ሰባት ዓመታት የልማት ኢፍትሐዊነት ከተነሱባቸው መካከል መንገድ ዋነኛው መሆኑን ነው ያነሱት። የመንገድ ፕሮጀክቶች እቅድና የተያዘላቸው በጀት ተመጋጋቢ እንዳልነበሩ ጠቅሰው ችግሩን ለመፍታት በቂ ጥናት ተደርጎ ወደ ትግበራ ይገባል ብለዋል። ለመንገድ የተመደበው በጀት ከሁሉም ሴክተሮች እንደሚበልጥም ነው ያነሱት። አቶ አህመድ ሺዴም የመልሶ ማቋቋምን በተመለከተም መንግስት በከፍተኛ ደረጃ እየሰራ መሆኑን ጠቁመው ለዚህም ከፍተኛ ገንዘብ በመመደብ እየተንቀሳቀሰ ነው ብለዋል። የካሳ ክፍያ በመንግስት ላይ ከፍተኛ ጫና እያስከተለ በመሆኑ ለካሳ ክፍያ በሚል የሚደረጉ ያልተገቡ እንቅስቃሴዎች ላይ ክልሎች በትኩረት መስራት አለባቸው ብለዋል። በዚህም የመሠረተ ልማት አስፈላጊነት ላይ ህዝቡ ግንዛቤ እንዲጨብጥ በማድረግ መንግስት ያለበትን የወጪ ጫና መቀነስ ያስፈልጋል ነው ያሉት። አዳዲሶቹ ኮንዶሚኒየሞች በጥራት መገንባታቸው ተገለጸ። በመንግስት በጀት በጀርመን በግራርና በእንጦጦ ሳይቶች በአጭር ጊዜና በጥራት የተገነቡት ቤቶች ለሌሎች ፕሮጀክቶችን ማሳያ የሚሆኑ ናቸው ተብለዋል። ይህንን ያሉት የቤቶች ልማትና አስተዳደር ቢሮ ኃላፊ ቅድስት ወልደ ጊዮርጊስ ትላንት ከቤቶች ልማት ኮርፖሬሽን ከማዕከል እስከ ቅርንጫፍ ከሚገኙ አመራሮች ጋር የጀርመን ሳይትን በጎበኙበትና የአፈጻጽም ግምገማ ባካሄዱበት እለት ነው። ከተለመደው አሰራር በተለየ መንገድ ፕሮጀክቶቹ በየዕለቱ ክትትል እየተደረገባቸው በጥብቅ ዲሲፕሊን በመመራታቸው በአጭር ጊዜ መጠናቀቃቸውን የገለጹት ኃላፊውም በ2018 በጀት ዓመት የሚጠብቁን ዘርፈ ብዙ ስራዎችንም መወጣት እንደምንችል ማሳያና ልምድ የሚወሰድበት ነው ብለዋል። ነባር ግንባታ በማጠናቀቅ ከሚቀጥለው በጀት ዓመት ጀምሮ በመንግሥት አስተባባሪነት በመንግስትና የግል አጋርነት እንዲሁም በሌሎች የቤት ልማት አማራጭ ግንባታዎች የሚሰጠውን ተልዕኮ ለመወጣት እንዲያግዝ ታሳቢ ያደረገ ውይይትና ጉብኝት መሆኑን የገለጹት ደግሞ ኢንጂነር ቶማስ ደበለ የቤቶች ልማት ኮርፖሬሽን ዋና ዳይሬክተር ናቸው። በዕለቱ የ15 ቀናት ልዩ የማዕከልና የቅርንጫፍ ጽሕፈት ቤት እቅድ አፈጻጸም የቀረበ ሲሆን በአጭር ጊዜ የነባር ፕሮጀክቶችን በመዝጋት ለቀጣይ አዳዲስ ግንባታዎች ዝግጅት የሚደረግበት አቅጣጫ ተቀምጧል። እነዚህ ቤቶች ለባንክ ሰራተኞች በካሬ ሜትር ከ70 እስከ 80 ሺ ብር ሊሸጡ መሆናቸውን የሚጠቁም መረጃ ከወጣ በኋላም በግልጽ ያስተባበለ ወይም ለማን እንደሚሰጡ የተናገረ የሚመለከተው ኃላፊ የለም። የቢሮ ኃላፊ ወይዘሮ ቅድስትም ስለ ቤቶች ጥራትና አራያነት ከመናገር በዘለለ ቤቶቹ እንዴት እንደሚተላለፉ፣ ለማን እንደሚተላለፉ በጉብኝቱ ላይ አለመናገራቸው ጥያቄ አስነስቷል። የፌዴራል ፖሊስ ከ5600 በላይ ሰዎችን ማሰሩን ገለጸ። በ2017 በጀት ዓመት ከ6000 በላይ ምርመራዎችን በማከናወን ከ5600 በላይ ተጠጣሪዎች በቁጥጥር ስር ውለዋል አለ የፌዴራል ፖሊስ። የፌዴራል ፖሊስ ወንጀል ምርመራ ቢሮ የኦፕሬሽን ዋና መምሪያ ኃላፊ ና የወንጀል ምርመራ ቢሮ ኃላፊ ተወካይ ሙሊሳ አብዲሳ በሰጡት መግለጫ ቢሮ በሽብር ወንጀል፣ ታክስ ማጭበርበር ና መሰል ወንጀሎች ላይ እንደሚሰራ ተናግረዋል። ከተቋማትና ህብረተሰቡ ጋር በተሰራው ስራ ህብረተሰቡን የሚያወናብዱ ሀሰተኛ መረጃዎችን በአጠረ ጊዜ በማጋለጥ ተሳታፊዎች በህግ እንዲጠየቁ ማድረግን ጨምሮ። ከውስጥና ከውጭ በተደራጀ የሽብር ወንጀል ለመፈጸም የሞከሩ ከ450 በላይ ተጠርጣሪዎች ወደ ህግ ማቅረቡን አብራርተዋል። በሞባይል ባንኪንግ ወንጀል ዋና ተዋናዮች ከ80 በላይ ተጠርጣሪዎችን፣ በሙስና ወንጀል ከ260፣ በህገ ወጥ መሳሪያ ዝውውርና ሌሎች የኮንትሮባንድ እቃዎች ላይ የተሰማሩ 143 ተጠርጣሪዎችን፣ በአደንዛዥ እጽ ዝውር የተሳተፉ የውጭ ዜጎችን ጨምሮ 86 ተጠርጣሪዎችን እና 25 በህገ ወጥ የሰዎች ዝውር የተሰማሩ ተጠርጣሪዎችን በቁጥጥር ስር መዋሉን ገልጸዋል። የአሜሪካ መንግስት አለምን የሚያስደነግጥ ውሳኔ ይፋ አደረገ። ዩኤስኤድ ከዛሬ አንስቶ ማናቸውንም የውጭ እርዳታዎችን ማቅረብ ማቆሙን የአሜሪካ መንግስት አስታወቀም። የአሜሪካ ውጭ ጉዳይ መስሪያ ቤት ኃላፊው ማርኮ ሩቢኦም ሜኪንግ ፎሬን ኤድ ግሬት አገን በሚል ርዕስ ባወጡት መግለጫ ከዛሬ ጁላይ አንድ ጀምሮ ዩኤስኤድ ማናቸውንም እርዳታ የማይሰጥ መሆኑን በይፋ ውጀዋል። ከዚህ በኋላ ለውጭ ሀገራት የሚደረጉ እርዳታዎች የአሜሪካን ጥቅም በሚያስጠብቁና ከአሜሪካን አስተዳደር ፖሊሲ ጋር በሚጣጣሙ ሁኔታዎች በውጭ ጉዳይ መስሪያ ቤቱ በኩል እንደሚከናወኑም ገልጸዋል። እርዳታዎቹ በበለጠ ተጠያቂነት፣ ስትራቴጂና ቅልጥፍና የሚቀርቡ ይሆናሉ ያሉት ማርኮ ሩቢዮም ከዚህ ቀደም ዩኤስኤድ ራሱን እንደ ለጋሽ ድርጅት አድርጎ ይቆጥር እንደነበር ገልጸዋል። ዩኤስኤድ የአሜሪካን ፍላጎት ማስፈጸሚያ መሳሪያ መሆኑን በመዘንጋትም አንዳንድ የጸረ አሜሪካ አቋም ላላቸው ሀገራት ድርጅቶችና ቡድኖች እርዳታ ያቅርብ እንደነበር የጠቀሱት ሚኒስትሩ ከዛሬ ጀምሮ ይህ ታሪክ አክትመዋል ብለዋል። ዩክሬን በኢራን ላይ ማዕቀብ መጣሏን ዘለንስኪ ተናገሩም። በኢራን ላይ እኛም ማዕቀብ ጥለናል ሲሉ ዘለንስኪ ተናግረዋል። የዩክሬን ፕሬዝዳንት ዘለንስኪ ዛሬ በቪዲዮ ባስተላለፉት መልእክት የአውሮፓ ሕብረት በኢራን ላይ የጣላቸውን ማዕቀቦች በሙሉ በሀገራቸው ተፈጻሚ የሚያደርግ ህግ ላይ መፈረማቸውን አስታውቀዋል። ሲናገሩም የእኛ ተቋማት የአውሮፓ ሕብረትን ማዕቀቦች ከዩክሬን ጋር እንዲመሳሰሉ የማድረግ ስራዎችን እያከናወነ ነው ብለዋል። በዚህ መሰረት በኢራን ላይ የአውሮፓ ሕብረት የጣላቸው ማዕቀቦች በሙሉ በእኛ በኩልም ተፈጻሚ ሆነ አሉ በዚህ ውስጥ ከኢራን ወታደራዊ ምርትና በውጭ ሀገር የሽብር እቅዶችን በመንደፍ የሚሳተፉ በርካታ ግለሰቦች ድርጅቶችና አካላት የተካተቱ ሲሆን ሁሉም አሁን በዩክሬን በኩልም ማዕቀብ የተጣለባቸው መሆኑን አስታውቃለሁ ብለዋል ጨምሮውም በኢራን ጨቋኝ መንግስት ውስጥ የተሳተፈ ሁሉ የኛ ማዕቀብ ውስጥ ይካተታል ያሉት ዘለንስኪ ሲቀጥሉም የኢራን መንግስት ከዓለማችን እጅግ ጨካኝ መንግስታት አንዱ ነው። ፑቲን እዚያ መሠረቱን የጣለውም ከዚህ በመነሳት ለመሆኑ ምንም ጥርጥር የለውም በማለት አስረድተዋል። በሌላ በኩል በመላው ዓለም ሩሲያ ላይ ማዕቀብ መጣል ቅድሚያ ሊሰጡ የሚገባ ጉዳይ መሆኑ እንዳለበትም አሳስበዋል።